ሰላም ጤና ይስጥልን፣ ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍፃሜው አብራችሁን ቆዩ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሰውነት ይቀድማል፣ ሰው ሆኖ ከሃይማኖትም ከዘርም ሰው መሆን ይቀድማል። ፈጣሪን አናሞኘው፣ የልባችንን ይመለከታል። እንስሳ አምሳያውን በማይጎዳበት ሥነ ተፈጥሮ ሰው ሰውን እንዴት ይጎዳል? በእነዚህና በሌሎች የሰላም መልዕክቶቻቸው የሚታወቁት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ናቸው። ከግማሽ ምዕት ዓመት በፊት የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ሲቋቋም ከቀዳሚ አባላት መካከል በመሆን በተቋሙ ግንባታ ሂደት እስከ 2014 ድረስ ደማቅ አሻራ ማስቀመጣቸው የሚነገርላቸው የቀድሞ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዜና ዕረፍታቸው የተሰማው ጥቅምት 9 ቀን 2018 ነበረ። በገጸ ታሪካቸው እንደተገለጸው፣ ጠቅላይ ምክር ቤቱ ሕጋዊ ተክለ ሰውነት በማጎናጸፍ ጥረት ውስጥም የጎላ ስኬት አስመዝግበዋል። ኢስላማዊ ባንክ፣ ሚዲያዎች፣ የበጎ አድራጎት ድርጅቶች እንደሚስ እንዲመሰረቱና እንዲስፋፉ በማበረታታት ተጠቃሽ ናቸው። ተቀዳሚ ሙፍቲ ሐጂ ዑመር የወቅት የእውቀት የሃይማኖት የማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት ሂደት የላቀ ተሳትፎ እንዳላቸው በአስራ አምስተኛው ዓመታቸው አንድ መስጂድ አንድ ህልዋ አንድ የሻ የሻሃቸውን የመኖሪያ ቤት ብቻቸውን በግል ጉልበትና ግብዓት መመስረት መቻላቸውን ከዚያም ወዲህ እስከ ህልፈታቸው ወቅት በአዲስ አበባ ዘጠኝ መስጂዶችና በገጠሩ የኢትዮጵያ ክፍል በመቶዎች የሚቆጠሩ በርካታ የእውቀትና የአምልኮ ተቋማትን በቀጥታና በሙሉ ድጋፍ እንዲሁም በማስተባበር መመስረታቸውን በዜና ህይወታቸው ላይ ተገልጿል። ሙፍቲ ሐጂ ዑመር ኢድሪስ በደረሰነታቸው ወቅት በተለያዩ የእውቀት ማዕከል ለረዥም ጊዜ አሞጣይ አሰልጣኝ ሆነው አሞጣይ ወይም አሰልጣኝ ሆነው ደርሳዎችንና የእውቀት ማዕከላትን መምራታቸውንና ማስተዳደራቸው ተጠቅሷል። በ1959 ወደ አዲስ አበባ ካቀኑበት ጊዜ ወዲህ ደግሞ በ1960 ጀምሮ በኑር መስጂድ ለ16 ዓመታት በምክትልነትና ለሶስት ዓመታት በዋና ኢማምነት በ1967 የቀዳሚ እስልምና ጉዳይ ጠቅላይ ምክር ቤት መስራች አባል፣ የቀዳሚው የኢትዮጵያ አሊሞች ጉባኤ ሰብሳቢ፣ የቀዳማዊ የኢትዮጵያ አሊሞች የፍትዋ ኮሚቴ መስራች እና አባል፣ የሀገር አቀፍ የሉዋማ ጉባኤ ሰብሳቢና ሙፍቲ እንደነበሩ ተወስቷል። በዚህ ወቅት በ11 ዓመታት ውስጥ በ58 የኢትዮጵያ ከተማዎች ተዘዋውረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች ወገኖች መካከል ከ130 በላይ ለቅራኔ እና ለግጭት የጋበዙ የተጋበዙ አጀንዳዎችን ዕልባት መስጠት መቻላቸውንም ተዘግቧል። የአዲስ አበባ የእስልምና ጉዳዮች ምክር ቤት ምክትል ሰብሳቢ እና ለዘጠኝ ዓመታት ዋና ሰብሳቢ የጠቅላይ ምክር ቤቱ የሐጂና ዑምራ ዘርፍ እንዲሁም የደዋና የትምህርት ዘርፍ ተጠሪ ሆነው የሰሩት ሙፍቲ ዑመር በ2010 በተቋቋመው የኢትዮጵያ ሙስሊሞች የሙፍቲ አፈላላጊ ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2014 የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በመሆን ሰርተዋል። ከ1960 እስከ 2018 ድረስ በተለያዩ መስጂዶች በመምህርነት በስነ ምግባር ነፃ በመካሪነት አገልግለዋል። እንደ ኢትዮጵያ አቆጣጠር በ1924 በወሎ ቦረና ገነቴ አካባቢ ልዩ ስሙ ዳሎታ በተባለው መንደር ከአባታቸው አቶ ኢድሪስ ዘለቀና ከእናታቸው ወይዘሮ መነን ሸፋው የተወለዱ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሃይማኖታዊና በመንፈሳዊ እውቀት ዝግጅታቸው ከተለያዩ ሊቃውንት መምህራን የቅዱስ ቁርአን ነቢብን የአቄዳ ስነ መለኮት ትምህርት፣ የሐኒፍ ፋቃ ስነ ህግ፣ የሰዋሰው ትምህርት፣ የቅዱስ ቁርአን አንድምታ ተምረው አጠናቀዋል። በመምህርነትም አስመስክረዋል። ሙፍቲ ሐጂ ዑመር ኢድሪስ መምህር የሆኑት ገና በተማሪነታቸው ወቅት ነው። ከሶስት መምህሮቻቸው የመምህርነት ፈቃድ ኢጃዛ በማግኘትም በአዲስ አበባ ከተማ ለስድስት አስርታት ያህል በአኗር እና በኑር መስጊዶች በበኬ እና በስፍራ አካባቢ ማቋቋማቸው የእውቀት ማዕከልና እልፍ አላፍ ከሁሉም የተለያዩ ክፍል የሚጎርፉ እውቀት ፈላጊዎችን እያስተማሩ ለመምህርነት አብቅተውም እያሰማሩ መሆናቸውን በህይወት ታሪካቸው ላይ ሰፍረዋል። ይህንን ሲያደርጉ ከየትኛውም አካል ደሞዝ ሳይጠይቁ፣ በተለይም ኑሯቸውን ማደላደል ከቻሉበት ጊዜ ወዲህ ደግሞ የደረሳቸውን መሰረታዊ ፍላጎት ራሳቸውን እያሟሉ ያገለግሉና ትውልድን ያለሙ እንደነበረ ጠቅሷል። በገጸ ታሪካቸው እንደተገለጸው፣ ሙፍቲ ሐጂ ዑመር በደራስነት ዘመናቸው በድምሩ ከ370 በላይ ድርሳናትን በእጃቸው ገልብጠው ኮፒ አድርገው ጽፈዋል። ከ80 በላይ የአረበኛና የአጅም የግጥም መድበሎችን አዘጋጅተዋል። እንዲሁም ለህትመት ያልበቁ የኢትዮጵያ አለሙዎች ዝክር ታሪክ በአረበኛ የራሳቸውን ግል ታሪክ በአረበኛ፣ ሰባት የአማርኛ ትርጉም መጻሕፍትን፣ የቅዱስ ቁርአን የአማርኛ ሰፊ ማብራሪያ ትንታኔ አዘጋጅተዋል። ከዚህም ባሻገር የቅዱስ ቁርአን ትንታኔን ጨምሮ ሌሎች የነጻ መሰናዶዎችን ከ360 በሚበልጡ መስጊዶች እንዲሰነዱ አስችለዋል። እንደ ገለልተኛ ፀሐይ፣ አንጸባራቂ የህይወት መርሆች ነበረ ነበሯቸው የተባለላቸው እና በ2011 ከአዲስ አበባ ዩኒቨርሲቲ የክብር ዶክተሬት የተሰጣቸው ሙፍቲ ሐጂ ዑመር የሀገራቸውን ችግር በጥሩ መሪ፣ በጥሩ ተመሪ ይቀርፋሉ። ሰውን የሚጠቅሙ ወይም የሚጎዳው ዘሩ ሳይሆን ስራው ነው። አንድነት ይበጃል፣ መተባበር ይጠቅማል፣ ሳይርበን አንበላም፣ ስንበላም ስንጠግብም አንመገብም የሚሉ በቀላሉ እዝን ህሌና ዘልቀው ስር ልቦናን ጥሰው የሚቆጣጠሩ የህይወት መሪህ እንደነበራቸውም ሰርቶም፣ በማብላት ጠንክሮ በመስራት አግኝቶ በማካፈል ለሌሎች በመኖር ተግባራቸው ህያው ተምሳሌ መሆናቸውን በአደባባይ ተገልጾላቸዋል። ኢትዮጵያ ከአንደበታቸው ሳይዘነጉ ከድዋቸው ሳያጎድሉ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር አቀፍ ተሸምነው ኖረዋል። በአድዋ የተሰዉ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 መረጋጋት ንጹህ አድራሻ ያላቸው ለሀገር ልማት፣ ለውጥ፣ እድገት ሁለንተናቸውን ተባባሪ የሚያደርጋቸው ሚስጥር የሀገር ፍቅር ነው። ከአስራ ሁለት በሚበልጡ የመካከለኛው ምስራቅ እና የምዕራቡ ዓለም ሀገሮች በተዘዋወሩበት ወቅትም ሀገራቸውን፣ ባህላቸውን የሚያፈነጥቅ ምልክትና አለባበስ ከማቅረብ ተቆጥበው አያውቁም ነበር። አዲሱ ትውልድ ሀገሩን እንዲያፈቅር ሁሉም ዜጋ ለሀገሩ እንዲተባበር ከመምከር የታቀቡበት ጊዜም አልነበረም። ከሳምንቶች በፊት ባጋጠማቸው ድንገተኛ ሕመም ምክንያት የሕክምና ክትትል ሲደረግላቸው ቆይቶ ዕለተ እሑድ ጥቅምት 9 ቀን 2018 ከዚህ ዓለም በ94 ዓመታቸው ያረፉት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማግስቱ በኑር መስጅድ የሶላት ጀናዛ ስነ ስርዓት ከተፈጸመላቸው በኋላ በሚሊኒየም አዳራሽ ፕሬዚዳንት ታየ አጸቀ ሥላሴና ብፁዕ ወቅዱስ ፓትርያርክ ከአቡነ ማትያስ ቀዳማዊ ጨምሮ ከፍተኛ የመንግስታት የሃይማኖት መሪዎች በተገኙበት ብሔራዊ የሽኝት መርሃ ግብር ተከናውኖላቸው ስርዓተ ቀብራቸው በዕለቱ በኑዛዜያቸው መሰረት ኃይሌ ጋርመንት ስፍራ ቁርአን ያስተማሩበት በነበረው መስጂድ ቅጥር ግቢ ውስጥ ተፈጽሟል። ነፍሴ ሀሪ ተቀዳሚ ሙፍቲ ሐጂ ዑመር ይህን ድረስ በ1966 በመሠረቱት የትዳር ዓለም ከባለቤታቸው ወይዘሮ ሀሊማ ሼህ አብዱላዚል ጋር ዘጠኝ ልጆችን አፍርተዋል። በሚሊኒየም አዳራሽ በተከናወነው ስነ ስርዓትም ልጃቸው አህመድ ሐጂ ዑመር የኢትዮጵያን ህዝብ ለአባታችን ያሳየው ገደብ የሌለው ፍቅርና ክብር በቤተሰቦች ስም አመሰግናለሁ ብሏል።